የማይመስለሽ ነው። ትናንትና ትናንትና በመጥፎ የምታነሻቸው እነሱ ጋር ሄደሽ ተይ፣ ማርያምን ተይ። ወይ ባለሽበት አረዝማ ለምን አውቆ ሲራስ ሲራስ ይመጥና፣ በቃ ለነገር ለነገር ተይ ተይ ማርያምን ተይ። መብራም ስምሽን አንቺ እቺ ወደ ሌላ ነው። እኔ በቃ ሌላ ነገር እንዳነተ ነው የምትፈልጊው። አርፈሽ በዋሳብ በምናምን የማትጻፊልኝ

እኔ ጸጥ ብያለሁ። እኔ ቦታ ላይ ቁጭ ብያለሁ፣ ጸጥ ብያለሁ። እመብራን ተይ፣ ተይ፣ ይቆጭሻል። በኋላ ተይ አለሽ። እስከ እንደዚህ ነው እንደ ጓደኝነት እንዳልባል፣ ተይ። ሚካኤልን ተይ፣ እኔ ይኸው ሚካኤልን እመወዳት እናቴ ልጣት ተይ፣ አርፈሽ ቁጭ በይ፣ አትጻፊልን ተይ። ተይ ሄደሽ ለእራስሽ ደግ ይዛ ይከብድሻል አሳድገው ስጭኝ ምናምን አንቺ እ እኔ ብሎክ በሀሳብ እንደዚህ የማውቀው ሰው ምናምን እኔ ሽንፈት ነው የሚመስለኝ፣ አላደርግም። እየሳቁኩዬ እየሳቁስ ላይ አለም ሊያስለቅስ እንደዚህ የሚያደርጉ የለም። የሰው ደስታ የማያስደስታችሁ እናት ነኝ አክብሩኝ። ፊል ባድ ፎር ሚ ምናምን ነው በርጩመ ኦልፊና አባቱ ቀበጣ ቦይፍሬንድ ያ አሁን ትዳር እንዳለሽ ዛሬ ተነግረሽናል። ከልጅሽ አባት ጋር ስምንት ዓመት እንደቆያችሁ ደስ ብሎሽ ነው የምታወሪው። ትዳር አለሽ። ኢንተርኔት ላይ ወተሽ የወለጋ ወንድ ኛል ብለሽ ጨርሰሽ

ስታረጊ ስለከረምሽ በአንቺ ሌቨል እንትን ሰው ሲመጣብሽ እንደሚያመስላወቅሽ ሰውዬውን መሰደም ስለሚፈራ ነው ትዳር የለኝም ያልሽው፣ እንጂ ዛሬ ከኬፕታው አባት ጋር እኮ ስምንት ዓመታችን አብረን ምን አብረን አብረን ደግሞ አለው አብረን እና እኔን ሴትዮዋ ያልሽኝ እኔ የራሴ ጠላት አክቹዋሊ፣ ራሴን እንደ ትልቅ ሴት ስለምሸከም እንደ እድሜ እንደ ዕድሜ አንቺ ትሬኒንግ ትሰጫለሽ፣ ወ ከእንዴት እንደሚጨስ ሰክረሽ እንትን ትያለሽ ምናምን። እኔ እንደ ዕድሜ ስለሆንኩ ምንድነው፣ ለአንቺ አሮጊት ነኝ፣ ለጂጂ ክያም አሮጊት ነኝ፣ ለሁላችሁም እኔ አሮጊት ነኝ። ለዮናስ ሙሉ ነው ምን እኮ አሮጊት ነኝ፣ ምክንያቱም ራሴን ስለማላዋርድ። አሁንም መለሻ አለው። አንመጣጥር ግን ስለ ዋንትያ ከዚህ በኋላ ለማውራት መጀመሪያ ራስ ፊክስ አርኪ ራስሽን ፊክስ አርጊ። ልጅ እናትነሽ ሜክ ማኒ ዩቲዩብ ላይ ገንዘብ ስር ኢትስ ኦኬ ግን አሁን እናት አደለሽም ክፉ እናት ልሽ ምናምን እኒያም በኬኮ አልመጣብሽም። ባለግ ያደሉ ግል እንገራችሁ እዚህ ስፒች ድሌድ ልጅ ካላችሁ፣ ውዶች ስፒች ድሌድ ልጅ ካላችሁ፣ ወይንት ትወሪ ለሚለው ቃል እኔ ምነግራችሁ ልጃችሁ ከሁለት ዓመት በላይ አልፎ ሰውንና ግለሰብን አሁን ለምሳሌ እዚህ ቤት ሶስት ሰው ቢኖር የአባት ስምን ያውቃል የአባት ጓደኛን ደግሞ ሪስፓንስብሊቲ ለምሳሌ እናቴ ናት፣ አክስቴ ናት ሚለውን ነገር መለየት አለበት። አንድ ልጅ ጡት የምታጠበውንና የምታቅፈውን ልጅ ካለየ የሃፍት ዎር የሁለት ዓመት ልጅ ፎቶ ላይ ሁ ኢዝ ማሚ፣ ሁ ኢዝ ማሚስ ፍሬንድ፣ ሁ ኢዝ ብራዘር፣ ሁ ኢዝ ሲስተር ማወቅ አለበት። ህፃን ሴት ላይ እንደዚህ የነካ እና ሞት አልፈራም፣ ግን ምናምን ከዛን ከወንጀልኞች ከድሮ ወንጀልኞች ጋር የምትይው አንቺ ነሽ። በቃ ገብቶሻል። ይሄ ግን አንቺ የሶሻል ሚዲያ ተቺ ነኝ ለምትሏ ቃል ታመኛለች። አንቺ በብዙ ነገር መተቸት አለብሽ። ምሳሌ ነው እንደምትሆኝ ለብዙ ነገሮች እና ሃይማኖትን አጠበቀ ሃይማኖትሽን አታቆሽሽ። እስፔሻሊ መዝሙር ባክግራውንድ አድርገሽ አትሳደ ይደብራል። ከቤተክርስቲያን መልስ ለስድ

ቤቱን አይተሻል ወይኔ ቤት እኮ የትም የለም እኮ አይቼዋለሁ በጣም ቆንጆ አጋ ነው የሰራችው በጣም ነው ቲክቶክ አይቼዋለሁ ከቤት አንደኛ ነው ማ አሁን እሱ ብቻ አይደለም ጨምሬ ከለጂ ፕላስ ጂፕ እንደዚህ እንደ ኤምባሲ ነው መስራት ያለብሽ በዚህ እንዳትቀሪ ገባሽ ኢትዮጵያ ሬስቶራንት ከጀርመን ውስጥ ቆንጆ ሬስቶራንት ክፈች ሄዱበት እኔ አሁን የአንችን ሴትዮ አንቺ ጋር ነው ጊፍት የምትሰጠው። እኔ ምን አገባኝና ነው የሚላፈልፈ ሮምስ። ምን አይነት ሬስቶራንት? እኔ አንቺ ነኝ እኮ እኔ ከተሰጠኝ አንቺም ነገ አለሽ፣ ታውቂያለሽ። በጣም የጓደኛዬ ሚስት ናት። በነገራችን ላይ ከእሷ ደሞ የበለጠ ባሏ ጓደኛዬ ነው። ታውቂያለች